የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮና የደንብ ማስከበር ባለስልጣን የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ገምግመዋል። በግምገማውም ባለፉት ሶስት ወራት የተሰሩ ስራዎች ተዳሰዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በአዲስ አበባ ከተማ ህዝቡን ባሳተፈ መልኩ የሰላምና ጸጥታ ስራዎች በመሰራታቸው የወንጀል ምጣኔን መቀነስ ተችሏል ብለዋል። ከተማችን የኢኮኖሚ ሴንተር፣ እዚህም እዚያም በርካታ እንቅስቃሴዎች የሚደረጉባት ከተማ እንደመሆኗ መጠን የወንጀል እንቅስቃሴን ከመቅጣት ባለፈ መከላከል ላይ መሰረት ያደረጉ ስራዎችን ከመስራት አንጻር ውጤታማ የሆኑ ስራዎች ተሰርተዋል። ከሁሉ በላይ የወንጀል መፈልፈያ መንስኤ ስጋት ናቸው የሚባሉትን በጥናት ላይ በመለየት መለየት ብቻ ሳይሆን ከጸጥታ መዋቅሩ ጋር በመቀናጀት ቀጣይነት፣ ተከታታይነት ያለው ኦፕሬሽን በመስራት በከተማ ውስጥ ያሉ የወንጀል ምጣኔና አዝማሚያዎችን በመለየት የተሰሩ ስራዎች እጅግ ውጤታማ ናቸው። የደንብ ጥሰቶችን ለመከላከል በተሰሩ ስራዎች በርካታ ስኬቶች መገኘታቸውን የገለጹት ወይዘሮ ሊዲያ በከተማ የተዘረጉ መሰረተ ልማቶችን የመጠብቅ ስራም በቅንጅት ተሰርቷል ብለዋል። መከላከል ስራችን ላይ ኢምፓክት አሳድሮ ውጤት ያመጣንባቸው የኮሪደር ልማትና በህግና በደንብ የተሰጡንን አገልግሎቶች ስርዓትና ህግን አስጠብቀው እንዲተዳደሩም ከማድረግ አንጻር ኦፊሰሮቻችን በተሟላ ቁመና ውስጥ ወደ ስምሪት እንዲገቡ የተደረገበትና ከተማችን አዲስ አበባ በደንብና በስርዓት የምትመራ ከተማ መሆኗን አረጋግጠን ያለፍንባቸው በማግ የገቡ መሬቶችንም ከሚመለከተው ባለድርሻ አካል ጋር ትዕዛዝ ካልመጣ በስተቀረ ጥበቃ ከማድረግም አንጻር በከተማችን ላይ በተለይ የመሬት ወረራ ላይ የሚደረጉ ችግሮችን ሙሉ ለሙሉ የፈታንበትና በሂደቱ ህግና ስርዓት እንዲይዝ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ሥራ አስኪያጅ ሻለቃ ዘሪሁን ተፈራ በሩብ ዓመቱ የደንብ ጥሰቶች መቀነሳቸውንም ገልጸዋል። የደንብ ጥሰቶች እየቀነሱ መጥተዋል። ይሄ የሚያበረታታ ነው። የስምሪት አቅጣጫዎቻችን ከተለመደው ወጣ ብለዋል። አስራ ሁለት ሰዓት ነበር፣ ምሽት አራት ሰዓት ድረስ ሄደዋል። የሰው ኃይላችን ቢያንስ በአንድ ወረዳ ከስልሳ እስከ ሰባ ሰው ደርሰዋል። ይሄ በጣም ቀላል ኃይል አይደለም። የውይይቱ ተሳታፊ የጸጥታ መዋቅር አባላትም የከተማዋን ሰላም በዘላቂነት ለማጽናትና አስተማማኝ ለማድረግ በሚደረጉ ጥረቶች ውስጥ ሚናችንን አጠናክረን እንቀጥላለን ብለዋል። ተቀናይቶ አቀናይቶ የመምራት እቅዶችን የጋራ የማድረግ መመሪያዎችን ተከትሎ የመፈጸም የማስፈጸም ስራዎች በርካታ ስራዎች ናቸው የተሰሩት። ስለዚህ በጣም ስራ ተሰርቷል የሚለውን ነገር ነው ማስቀምጠው። በተለይ ደግሞ ከፖሊስ ጋርም ያለን ቅንጅት ከፌዴራል ፖሊስ ጋር ከአዲስ አበባ ፖሊስ ጋር አጠቃላይ ጥምረቱ ያለው ሁኔታ በጣም ጥሩ ነው ብዬ ነው ማስቀምጠው። በዚህ አንደኛ ሩብ ዓመት አፈጻጸማችን ላይ የተሻሉ ጥንካሬዎች አሉን። ከዚህ የበለጡ ተግባሮችን ለመስራት ውስጣዊ ሁኔታዎቻችንን በደንብ በተገቢው መንገድ ከላይ እስከታች ባለው ሁኔታ ፈትሸን ለስራ ዝግጁ የሆንበት ሁኔታ ነው ያለው። በቀጣይ በሚካሄደው ስድስተኛው ሀገራዊ ምርጫና ሌሎች በከተማ የሚከናወኑ ዓለም አቀፍ ሁነቶች ላይ ትኩረት አድርጎ እንደሚሰራም የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ገልጿል።